ሰላም ሰላም ሰላም። ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝትዝት ይበል። ክፉን ያርቅላችሁ በመንገዳችሁ ሁሉ እግዚአብሔር አምላካን ባመጠጊያዩ ናችሁ። የምትሰሩበትን ብር ሁሉ እፍ ብሎ እግዚአብሔር ይባርክላችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። ከጓደኛ ጓደኛ መስሎ ጠላት አውሬ ጓደኞች እግዚአብሔር ያድናችሁ። ቤተሰቦቻችሁን እቅፍ ድግፍ አርግቶ ይጠብቅላችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠሽ ጠንቧብዬ መጥቻለሁ ማለት ነው። ዋይ በትላንትናው ቀን ሄሉን ዘጥ ዘጠጥ ብለን አራት እግራችንን ዘርግተን ወደላይ ዝጊወያን ብንጠብቃት እንኳን ሄሉ ሳትመጣ ቅርቅር ብላ ቀርታለችና የተቀረቀራችሁ ሳተኙ ያደራችሁ ስታዛጉ ስታላጉ ያመሻችሁ ሁሉ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ እንደኔ እንቅልፍ ቢብሏችሁ አስር ጊዜ ደግም ድግም ግምግም እያደረጋችሁ እፍ እያላችሁ ያመሻችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ኩላሊታችሁን የቆረጣችሁ የፈጫችሁ፣ የላጫችሁ ከመዳብ ጋር ሁሉ ያነጫነጫችሁ ሁላችሁ እንዴት ናችሁ? የሄሉ ጉዳይ ከመቼ መቼ ተለቀቀ ብላችሁ ወይም ከስራችሁ ወይም ከወዲቃችሁ ሳትሆኑ ብቅ ጥልቅ ፈካደ መቅጠ ጠፍጠሽ እያላችሁ ዩትዩብ ላይ ስትወረወሩ የነበራችሁ ኮማንዶዎች እንዴት ናችሁ? አላችሁ አላችሁ ወይ? እኔ አለው። የማይነጋ የለም መድኃኒ ያለም ክብር ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። እንደዛ ትላንትና ፍንድቅ ያልኩበት ቀን አለፈና ዛሬ አዲስ ቀን ይዞ መድኃኒ ያለም ከች ብሏል። የዛሬውን እንግዲህ በጉጉት እንጠብቃለን። እርግጠኛ ነኝ ኔትዎርክ አስቸግሯቸው ሊሆን ይችላል እና ግን ሁለቱም እስከነነፍሳቸው እስከነቃጭላቸው ኦንላይን የሉም። ትላንትም የሉም፣ ዛሬም የሉም። ዛሬ ዛሬም እንቅጥቅጥ ብላችሁ እንዳጠብቁ ለማለት ፈልጌ ነው ሰው እንኳን ባንዶ እኮ ዩቲዩብ ላይ ይገባል። ለሊት ላይ የለም እና ሄሉ የለም፣ ለጥ ብለዋል ሁለቱም። አዎ የብር አምባ እንቅልፍ ነው የተኙት። የብር አምባ ሰው ይጨነቃል፣ እነሱ አራት እግራቸው ወደ ላይ ሰቅለው ሽ እያሉ ነው። ለማንኛውም ማለት ነው ዛሬ በጉጉት እንጠብቃለን። እግዚአብሔር አምላክ ይጠብቃቸው ከክፉ ነገር ሁሉ ይሰውራቸው። በመንገዳቸው እሱ ይጠብቃቸው ከክፉ ጠላት ይሰውራቸው። ትናንትና እኮ ብዙ ነገር አሰብኩኝ። ግን ወይኔ ይሄ ልዑል መቶ እንደ ጆሮ ግንዷን አንዷን ሴት አንጠልጥሎ አይነት ጆሮአቸውን ግንዳቸውን አዙሮት ይሁን እንዲህ እንዴት ተጨናነኩ እኮ እናትሽ ትሙት፣ ማታ አልተኛውም አልተኛውም። ዋይ ዋይ ዋይ ዋይ ዋይ ጫት እንኳን የሰው ልጅ ቅሞ እንደዚህ አይመረቀንም። እኔ ትላንት እንደመረቀንኩት ማለት ነው። ለማንኛውም ዛሬ እንጠብቃለን። ወዳችኋለሁ እግዚአብሔርን ሁላችሁን ሙድድ አድርጋችኋለሁ። እኔ ኦዶንሶች እግዚአብሔር ይጠብቃችሁ። ከዚህ በመቀጠል አብርሃምና ሄርሜላን ዱቅ ዱቅ ቁቅ፣ አንድ ድንግል ደሞ ሴት ይዤ መጥቻለሁ ማለት ነው። በትላንትና ወቅድ አብርሃም አንዷን ኮረዳ አምጥቶ ሄርሜላ ያዙ፣ ይልቀቁኝ፣ ባልሞትኩ። በጣም ጣምባትልም እንዴ ዋይ ዋይ ወይጉድ እኮ ነው ሄርሜላ፣ ግን ምን ሆና ነው ትናንት እንደዛ ያንቀጠቀጣት? በሰው ባል በሰው ባል እንዴት ሄርማለ ሄርምዬ፣ እናቴ፣ አንቺ እኮ ውሽማ ነሽ እንጂ ሚስት አይደለሽ። ሚስትም ልትሆኝ አትችይም። ሚስት ራሱ በአብርሃም ገላ ማዘዝም መታዘዝም አትችም። ማዘዝም መታዘዝም የምችለው ሩታና፣ ሩታ የልጁ እናት ብቻ ነች። አዎ አንቺን ደግሞ ሲያገኝሽ ይደበርልብሻል። ያው ድሽቃም ከጀመራችው ድሽቃ ድሽቃ ያደርግና ሜዳ ላይ ነው የሚጥልሽ። ከቅፌሽን ውጭ ሌላ ነገር ውስጥ እንኳን የሚገባም ራሱ አይመስለኝም። እውነት ነው የምልሽ። ተንገላታትሽ አንቀጠቀጠሽ እኮ አርገበገበሽ አየሻለን። ሩታንም እንዲህ ነበረ ስታቃጥያት የነበረው። እንዲ አንዷን ሴት አብርሃም ይዘናነችን ልጅ አንቀጥቅጥልን፣ የሩታን ቁስልና ህመም ትቅመሰው። አንቺ አይን አይን እያለሽ አይደል እንዴ? ያልታወረ አይን ይዘሽ መተሽ ያረገዘሽ ሴት ላይ መርዝሽ ሽረሽተሽ ልጅቷን እስክትለያይ እስክታበድ ድረስ ያደረሽን ትንሽ እንኳን አይሸመጠጥሽም እንዴ? እዲ አምላክ ይሁን። አንቀጠቀጣት እኮ አንቀጠቀጣት። በሰው ማ በሰው ባል አይደለም ልጅቷ አይደለም ጉንጩን ዲግሩና ዘለቀ ጫፉን ራሱ ይዛ በጥፊ ብትለው፣ ምን ቤት ነሽ? ምን ቤት ነሽ? አያገባሽም እኮ በራሱ ንብረት እኮ አያገባሽ። አንቺ እኮ ውሽሚት ነሽ። ውሽሚት ደግሞ፣ በዛ ሰው ስልጣን ያላት ሚስት እና በአብርሽ ላይ ስልጣን ያላት ሩታ እና ሩታ ብቻ ነች። አንቺ ውሽማ እሱ መደበሪያው ነሽ። በቃ መደበሪያው ማለት ነው። መደበሪያው ያው እንቋ ከጀመራችው በቃ ሲደብረ ወይን ሲያምሮ ሂዶ እና ይልሻል ወይን እንቋ ብሎ ዘይቱን ፓ ያደርግብሻል እንጂ አንችን ለትዳርም ሆነ ለምንም አይፈልግሽም። ማይፈልግሽ ደግሞ ለምንድነው የልጁ እናት አለች። ሲቀጥል ደግሞ የእሱ ቤተሰብ ራሱ አይፈልጉሽም። የሚፈልጉት እነሱ ሩታ ነው። ይሄንን ቁርጥሽና ወቆቂ ማንም ሰው የወደደሽ የለም ከቤተሰቦች ውስጥ ማለት ነው አባትየውም ቢሆኑ እህቶቹም ቢሆኑ አንቺን አይፈልጉሽም። ምክንያቱም አንቺ እርጉዝ ሴት ላይ ጨክነሽ የገባሽ ሴት ነሽ። በቃ እርጉዟን ሴት ከባሏ የለየሻት ሴት ነሽ። ሰው መስለሽ አውሬ የወሽ መርዛማ እባብ ሴት ነሽ ሄርሜላ። አየሽ አይደለ ህመሙን ትላንትና የመጣችዋ ልጅ እሷ እንደውም ምንም አላደረገችው ገና ለገና ልትወስድብኝ ነው ብሎ እንዲያንቀጠቀጠሽ እኮ አርገበገበሽ አየሽ አይደለ ህመሙ እንዲህ ነው ሩታ ስትታመም የነበረው እንዲህ ነው ለዛም እኮ አብርሃም ልክ ልኩን እንዲ አንቺ እኮ ስልጣና እንዲህ ማን ስልጣን ሰጠሽ አለሽ እኮ በእኔ ገላ አንቺ ማን ስልጣን ሰጠሽ እያለሽ ልክ ልክሽን እኮ እሱ እየነገረች ነው እንዲ ሲቀጥል ደግሞ ምን አለችው የመጣው እንት የመጣው ሁሉ ገላህን እንትን ይላል እንዴ? አንቺ አለሽ አይደለ እንዴ ሚስቱ እያለሽ ገላው ላይ ተላልጠሽ ስትል ስትሳሳ ሚስ አንዴ ስታቅፊው አንዴ ስትስሚው አንዴ ስትንበረከከ የነበርሽ አንቺ ቅሌታም እንዴ። አፋለኝ ብለሽ እኮ አንቺ መናገር አትችይም። እግዚአብሔርን አፋለኝ ብለሽ አንቺ መናገር አትችይም። ምክንያቱም በእርጉዟ ላይ የጨነቅሽ የጨከሽ አውሬ ሴት ስለሆንሽ ማለት ነው። እንደው አብርሃም እንደው በመድኃኔዓለም ቆንጆ ሴት አምጣና እቺን ልጅ እንቀጥቅጥ አድርግልን፣ ሩታን እንዳሰቃየቻት እሷንም ስቅየት ታድርግልን። እንዴ አንቀጠቅጣት። እንዴ ሲቀጥል ደግሞ ጓደኛው ነኝ ከሱ ጋር ምንም አይነት ኬዝ የለኝም ነው ስትይ የነበረው ሚዲያ ላይ ማለት ነው። ኬዝ ከሌለሽ ታዲያ አይደለም እቺን ሴት ሚሊዮን ሴት ቢያመጣ ምን አገባሽ? አያገባሽም እኮ የጓደኝነት ድርሻ ነው እንጂ ያለሽ፣ የባልና የፍቅረኛን ድርሻ መወሰድ አትችይም። አደለም፣ ጉንጩን ይቅርና ሁለ ነገሩ አብትለው አያገባሽም። እንደውኔ የዘራሽውን እንደው አንዷ እንደው ኩብ ሴት መድሃኒያ ልማምጥቶ እንዲ ሩታን እንዳሰቃየሻት እንዲ የምታደርግ ሴት ይዘዝልሽ፣ እናቲ ትሙት። ወይ ወይ ወይ ወይ እንደ ልጁ አብርሃም ራሱ ግራ ገባው ኮ አየሽ አደል የሰው ህመም እንዲህ ነው ሩታን ስታቃጥያት እንደውም አንቺ በትንሹ ነው ገና ለምን ሳመችው ብለሽ ነው አይደል ያንቀጠቀጥሽ አንቺ ግን ሩታ እያለች ባል ሚስቱ እያለች በላዩ ላይ እንዲ ነበረ እሷን ስታቃጥያት የነበረው ማንን ደግሞ የዘራሽውን እያንዳንዱን አብርሃም የፈለ ባናትሽ ላይ አንድ ሶስት ሴት ነው የሚያመጣብሽ በነገራችን ላይ እሱ እንዲ ድብን ቆሽቴሽ እያረርሽ ነው የምትኖሪው ሲቀጥል ደግሞ ውሽሚት ነሽ እንጂ አንቺ ስሜቱን ሊያረካብሽ ሊደሰትብሽ ይችላል እንጂ ለሚስትነት አይፈልግሽም። አይደለም እሱ ቤተሰቦቹ እናት አባቱ ስለማይፈልጉሽ ማለት ነው። ስለዚህ ምልል ነው። ለማንኛውም አብርሽዬ የመችክ አንተማ የሴት አንተማ እጣ ክፍል አለ። የሴት ጋጋታ እናቴ። ለማንኛውም ከማያውቁት መላክ የሚያውቁት ሰይጣን ይሻላል ይባላል። የልጅ እናት ትሻልሃለች። ለማንኛውም የሄርሜላ የትላንትናው ነገር በጣም ነው የሚያጠለች። አንቀጠቀጣት በስመ አብ ወ ያዘው ሰው ራሱ እንዳንቻል ተንቀጠቀጠ። አምላክ ጌታ ሆይ ጌታ ሆይ፣ በሰው ባላይ በሰው ባል ላይ ተደርበው እንደዚህ የሚያንቀጠቅጡ ምች፣ መጋኛ፣ ውቃቢ ሴቶችን ከምድረ ገጽ አጥፋልን። አሜን እያላችሁ እናንተ አሜን በሉ ሰይጣን ይኩን። እኔ ብዙም አልከታተላ እግር ጥሎኝ እኮ ያዩ ያዩዋ አንተ ከተካታ አለች እኮ በሶባል ድርቅ በሶባል እንዴ፣ ባልሽ ሊሆን እኮ የማይችል ባል በቃ ባልሽ እኮ መሆን አይችልም። አብርሃም አያፈቅርሽም። የሚያፈቅራት ያችን ነው። በመሀላቸው አንቺን ይሻል አንቺንም እንደ አንድ ሴት አመታ በመሀል ጥልቅ ቅብላብሽ በተራችን ደሞ ካካ ምንልብሽ ዘመንም ምን ልብሽ ዘመን ይምጣ። ለማንኛውም ወዳቸዋለሁ አከብራቸዋለሁ። ይህን ፍቅር ይነ ማፈንቋው አብርሃም ልክ ልኩን እየነገረሽ እንደሆነ ደሞ በደንብ ወቂሽ። በፕራንክ እያደረገ ቋቋ በቀደም ቋ ቋ አሁንም ቋቋቋ ቋ ያደረገሽ ነው። አንቺ ምንም ሴት አይደለሽም። በኔ ላይ በገላይ ላይ ማዘዝም መታዘዝም ስልጣን የለሽም ብሎሻል። አዎ አንተ ለመጣው ሴት ሁሉ ነው እንዴ? ደና አንቺ ዝም ብለሽ መተሻ አይደለ እንዴ? የሰው ባል እንጠጥ ያልሽው አናቱ ላይ ወጥሽ ልጅቷን እስከ መሰቃቀል ያደረግሽው ውሽ መጣ። በተረፈ በጣም ወዳችኋለሁ አከብራችኋለሁ የኔ ኦዲንሶች፣ እግዚአብሔር ይጠብቃችሁ። እግዚአብሔርም በጣም ነው ማወዳችሁ ማከብራችሁ። ሰብስክራይብ አድርጉኝ አሳድጉኝ። በተረፈ ደግሞ ማታ ከለቀቁ እንግዲህ ትላንትና ትላንትና የመረቀንኩትን ምርቃና እንግዲህ ማታ ካየሁት በኋላ ከመረቀንኩኝ፣ ተመልሰን እንገናኛለን። ወዳችኋለሁ።